ትዝታዋ ይላል። ትዝታችን በኢቢኤስ ነው። እንደምን አላችሁ? ሰላም ፍቅር ሁሉ ለእናንተ ይሆንላለን። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሯታል። ቻይናባች በብዙ መንገድ መግለጽ ይቻላል። ቻይናባችን በጣም ጎበዝ ልጆች ነበሩ። እጅግ ትዝ ይለኛል ፍረሽማን አራት ልጆች ስትሬት ፎር ነው ያመጡት እና በመሃላችን አንዱ በዛን ጊዜ ፍሬሽማን ፎር ካመጡት ውስጥ አንዱ ሰው አለና አመስግሉኝ። ተስፋ ደምሴ። ሌሎችን ስም መጥቀስ ካስፈለገ አትክልቲ ሀይሉን ታውቁታላችሁ። ዘ ፕሮፌሰር ኢን አውስትራሊያ ኢን ዩኒቨርሲቲ ኦፍ ፐርዝ የሚባል ዩኒቨርሲቲ። ሰለሞን የሚባል ልጅ ሶስተኛ ነበረ እና መሳይ የሚባል ልጅ ነበረ አራት ጌታቸው አንሙት አለ። የአኒማል ሳይንስ ሰቃያችን ነበረ። ጌታቸው አንሙት እዚህ መሀላችን አለ። ከነዚያ ከነዚያ ቀደም ብዬ ከጠቀስኳቸው ከአራቱ የማይተናነስ ልጅ ነው። እንዲህ ቀላል እንዳይመስላችሁ፣ አሰቃይቶኛል። እኔ ራሴ አኒማል ሳይንስ ስለነበር ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። የዶርም ትዝታ እንግዲህ ያው የምናጠናበት ቦታ የተለያየ ነው። አንዳንዱ ላይብራሪ ይወዳል፣ አንዳንዱ ቤት ጸጥ ብሎ ማጥናት ይወዳል። ዶርም እና ወደ ላይብራሪ የምንሄድ ዶርም ያሉትን ላለመረበሽ የምንጠነቀቀው ነገር እኔ በአጋጣሚ የላይብራሪ ወዳጅ ነኝ። ላይብራሪ ነው እኔ ትንሳኤ ላይብረሪ ነን። ዶርም ቅልቅል። ከእናንተ መካከል ያገባለ እዚሁ የቻይና ባች አንድ ሰው አለ አለ። ሰብሊ የብስራት ባለቤት ነሽ ማለት ነው። በጣም ጥሩ። በዚህ ፕሮግራም ስለጠራችሁኝ እጅግ በጣም አመሰግናለሁ። ዶክተር ዳንኤል በጣም አመሰግናለሁ። ከእሱ ጋር ነበረ ማስተርስ ተማሪዎች እየፈተንን እንደ አጋጣሚ ቻይና ባች መሆኑን ስሰማ ዶክተር ዳንኤል እንደው አባቴን ታውቀዋለህ ወይ የዘለቀ ልጅ ነኝ እኮ ምናምን ስለው፣ በጣም ደነገጠ። ፕሮሚስ ገብቶልኝ ነበረ ጓደኞቹንም ማስተዋወቅሻለሁ ብሎ፣ ያው ቃሉን ጠብቆ ዛሬ በዚህ ፕሮግራም ላይ እንገኝ ስላደረገኝ በጣም አመሰግናለሁ። ሀያኛ ዓመታችሁን ስታከብሩ እኔ የመጀመሪያ ዲግሪን እየተመረኩ ነበር። ባይዘዌ ቻይና ባች እዛ ስትመጡ እኔ የመጀመሪያ ዲግሪን በማድረግ እየተመረኩ ነበር በዛ ወቅት አይትርሰርች እያረኩ ነበር። ምናልባት አባቴን እዚህ ውስጥ አገኘው ይሆን ምክንያቱም እስከዛን ሰዓት ጊዜ ድረስ አላውቀውም ነበር፣ ስሙን እንጂ ማን ለነበር አላውቅም ነበር። አባቴን ማለት ነው። አላገኘሁትም ዜና። ከዛ በኋላ ያው በፍለጋ አግኝቼው ብዙም ሳንቆይ ነው እንግዲህ እየተለያየ ነው። ግን ሆኖም ያው እሱን ወክዬ የዚህ ጋር በመገኘቴ በጣም ትልቅ ደስታ ይሰማኛል። ለእናንተም በጣም ትልቅ ክብር አለኝ። አመሰግናለሁ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ስሞን ታውቅስ? ጌታቸው ደስታ። እንደዚህ እንደምታየኝ ኮፍያ አላረኩም፣ ያሚል እሺ ሆቴል የሚያስደንቅ ሆቴል በእውነቱ ለመናገር የተከፈተው በጁላይ 15 19 69 ነው። ማን መረቀው ብለህ ብትለን ደጉ ንጉሣችን ግርማዊ ቀዳማዊ ኃይለ ሥላሴ ናቸው። ይሄ ቤት በሚሰራበት ሰዓት በቀንም ሆነ በሌሊት ራሳቸው እሳቸው መጥተው እያንዳንዷን የስራ ድርሻ የደረሰ ምን ሆነ ምን ተፈጠረ እያሉ እየተከታተሉ ያሰሩት ቤት ነው። በተለይ ለአፍሪካ አንድነት ያኔ በዛን ጊዜ ይሄ ቤት ደርሶ በእነሱ ጥረት መሪዎቹ ተሰብስበው የት ሆቴል እንደሚገቡ ስለማያውቁት ጃንዌይ ባረቆ አስተዋይነታቸው ይህን ቤት በመስራታቸው እዚህ ቦታ ሊደረስ ቻለ። ለሁሉም ጊዜውን ይጠብቅለታል

በሰው ተፈተነች ጊዜ ዋን ጠብቃ መጀመሪያ ስገባ ከትምህርት ቤት እንደወጣ ወይትረስ ቀጠርኩኝ። የት ተማሩ? እኔ ሃይ ስኩል ቴጌ መነን እዛ ነው የተማርኩትኝ። 12ተኛ ጨርሼ ማትሪክ ከተፈተንኩ በኋላ ስራ ፈለግኩኝ። ስመጣ በቃ እዚህ የጀመርኩኝ ስራ እዚሁ ሆኜ ነው በማታ ትምህርት ከወይትረስ በኋላ ግን አካውንቲንግ ክለርክ ሆኜ ነው መጨረሻ ላይ ጡረታ ያወጣሁት። እና 35 ዓመት ሰርቻለሁ።

ትዝታ ያለው ሌላ የተለየ ሰው አለ። ሂልተን የሰራ ተባልኩኝ። ምንድነው ስል ውባይናማ የተበሰኘው የጥላሁን ገሰሰ እጅግ ተወዳጅ ዜማ ላይ ተሳትፋለች የሚል ሌላ የጥበብ ሰው ሆና ተገኘች። ትዕግስት ደሳለኝ ይባላለሁ። አጋጣሚ ሂልተን አፕ ላይ ያደረኩኝ ቫካንሲ ነበረ፣ አፕ ላይ ያደረኩኝ። አስተናጋጅ ሆኜ ወደ 18 አመት አስተናግጃለሁ ሂልተን አሁን ደግሞ ቢሮ ውስጥ እገኛለሁኝ። እንዴት ነበረ ውባይናማ የተሰራው? የት ነበር የተሰራው? ካገኘነሽ አይቀር ውባይናማ። በዛን ሰዓት ፓርኪንግ አይመረጥም ስቱዲዮ ውስጥ ነው የሚሰራው። አንድ አጋጣሚ ደግሞ ሲሆን እንደዚህ ወጣ ስንል አዋሳ ምናምን አውቲንግ ሲኖረን እዛ ላይ እንሰራለን፣ ከጥላሁን ጋራ ከሌላ አርቲስቶችም ጋር ያው በዓል ሲሆን ሀገር ፍቅር ብሔራዊ ቲያትር አለ እነ ብዙነሽ በቀለ አብሬ ሰርቻለሁ ከነሱ ጋር ሁሉ ከብዙዬም ጋር ሰርቻለሁ። ለሁሉም ጊዜውን ይጠብቅለታል፣ በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ የዛሬ ሃምሳ ስድስት ዓመት የተከፈተው በንጉሱ መልካም ፈቃድ ነው። እሳቸው ለአፍሪካ መሪዎች የሚያርፉበት ቦታ ያስፈልጋል ብለው እሳቸው ከዲዛይኑ ጀምሮ ይከታተሉ ነበር እየመጡ። ያንን ዶክመንት አድርገን ለመጀመሪያ ጊዜ በሰላሳኛው ዓመት ላይ ነው ያወጣነው። በአጋጣሚ ቫርኔሮ በፊቱ ቫርኔሮ፣ የአሁኑ ሲነግረኝ፣ ጣሊያን ሀገር፣ ጂኦሜትራ የሚባል የመሐንዲስ ትምህርት ተምሮ የመጀመሪያ ስራ እዚህ ነው መጥቶ የሰራው ቫርኔሮ ከጣሊያን ሀገር ሲማር ዩኒቨርሲቲ ሲጨርስ ያገኘው የሰዓት ሽልማት ይሄ ሆቴል ሲቆፈር ፋውንዴሽን ውስጥ ጠፋ ብሎ ነግሮኛል። በዛ ዓመት ስና አሻራ አለው። እነሱ ናቸው የሰሩት። ሂልተን የሰው ስም ነው ነው ምንድን ነው ሂልተን ኮንራድ ሂልተን የሚባል ሰው ስም ነው። እና እሱ አሜሪካን ሀገር አንድ ሆቴል ከፍቶ መስራት ጀመረ። ከዛ በኋላ ሲያየው የሆቴል አስፈላጊነትን እያስፋፋ መጣና ያው ስሙ ሆቴሉ ራሱ ሂልተን ተባለ። ሚስተር ሂልተን ሂልተን ነው። በማለ በማለ ሰለሞን ቀድሞ ስሜ ወንዶሰን ይባላለሁ። ወንዶሰን ተክሌ ይባላሉ። እዚሁ ከተማ ውስጥ መጥቶ ልጅ ያደጉትና ደስ እያለኝ የምኖርባት ከተማዬ ናት። ይበዛታል ነው ይህው እንግዲህ የሚመስለኝ እንደ ምልክት ነው የሚመስለኝ። እኮ ማንም ሰው አቃቂ ላይ ቀጠሮ ያስ ከፈለገ አሁን ላይ፣ በፊት እዛች ጋር ሀጂ ኑሩ የሚባሉ ትልቅ አባት ነበሩ። ሀጂ ኑሩ እሳቸው ምንድን ነው አንዳንድ ዘይት ፋብሪካ ነበራቸው፣ ንግዱ ላይ የነበረ እሱ ትልቅ አባት ነበሩ። እና ሲቀጣጠር ሰው ሀጂ ኑሩ ህንፃ ጋ እንገናኝ ነበረ እንደሚባለው። በኋላ ላይ አሁን። ያው እሷም ተወጣ። ሌሎች ህንጻዎች ሲመጡ በመደበኛነት ሰው ሲቀጣጠር እዚህ ንግድ ባንክ ጋር ነው። ይሄ የንግድ ባንክ ቀደም ከነበሩት ህንፃዎች መካከል አንደኛው ነው። በጣም አዎ፣ ህንጻውን የሰራው ህንዳዊ ነው። ይሄ ዋና ታክሲ ተራ ነው። ይሄ ዋና የከተማው የህዝብ ቤተ መጽሐፍት ነች። ቢልዲንጉ፣ አዎ፣ ቢልዲንጉ ይሄ ከቤተ መጽሐፍቷ አጠገብ ያለ ድሮ በወረራ ጊዜ ጣሊያኖች የሰሩት ቤት የነበረና እንደ ቢሮ እንደ ጽህፈት ቤት ይጠቀሙበት የነበረ ቤት ነው። እዚህ ያው የሞላ ሞላ አይ የሞላ ሞላ ሞላ ይህኛው መዘጋጃ የነበረ ነው። እንግዲህ ደርግ ጊዜ መዘጋጃው በፊት እዛ ፖሊስ ጣቢያ ቅድም አላሳየውም። ከፖሊስ ጣቢያ አጠገብ የነበረች ቤት ነበረች። ከዛ ተቀይሮ ደርግ የነበረበት ዘመን ላይ ነው እዚህ የተሰራው መዘጋጃ። አሁን ግን የከተማው አሁን የከተማው ጤና ጣቢያ ይሆናል። እንግዲህ ባለፈው አቃቂ አንድ ፕሮግራም የሰራ ነው። የአቃቂ አድቬንቲስት ሚሽን ትምህርት ቤትን ትዝታ ሰጠናል። ያኔ አቅሩ እንደዚህ አልነበረ። አሁን በጣም አምሮበታል፣ ተውቧል። በጣም ቆንጆ ነው። ይሄ የአቃቂ ብረታ ብረት ማቅለጫ ፋብሪካ ወይ ኢትዮጵያ ብረታ ብረት ፋብሪካ። በጣም ወደ 32 የሚጠጉ ፋብሪካዎች ነበሩ። ከነዛ መካከል አንዱ ዋነኛው ነው ይሄ ፋብሪካ። በሀገሪቱ ያሉ የወዳደቁ ብረቶችን ሰብስቦ የሚቀልጥበት እንደ ሚስማሪ፣ የሽቦ አጥር የመሳሰሉ እንትኖች ይመረቱበት የነበረ ነው። አሁንም አክቲቭሊ ከሚሰሩ ፋብሪካዎች መካከል አንደኛው ቆርቆሮ ቧንቧ፣ ምናምን ያመርት የነበረው እሱ አቃቂ ብረታ ብረት ፋብሪካ ይባላል፣ ወይም ሳቢያን ይባላል። ለሁሉም ጊዜውን ይጠብቅለታል በማለት ዋናዋ የአቃቂ እምብርቱ ላይ ነው የተገናኘነው። የአራዶቹ መንደር ነበርንበት። እያዘጋን ነበር ምን እሄዳለሁ ያጫው አመሻለሁ ወደ ዝናናል እዚህ አቤት ጥበቃዎች የሚባል ነበረ ድሮ ጥበቃ፣ እስከ ስድስት ሰዓት ካለፈ ማንም ሰው መሻገር አይችልም። አቃቂ ጨርቃጨርቅ ፋብሪካ ነበር። ኤሌትሪ ሻለኝ አንድ መንደር ሂጂ አምሽቼ ስመጣ እያዙኝ አቤት ጥብቃዎች ቆም አለ ቆም ከየት ነው የምትመጣው? አለ ኧረ እዚህ እዚህ ሰው ተሞቢል ልጠይቅ መጥቼ ነው። አይ ተውት፣ እሱ የእኛው ነው። አባ ኮረንቲ ነው አባ ኮረንቲ ነው እያሉ ይለብኛል። ፋብሪካ ሂደህ ማሽን ቆመ ሮጠ ነው የምትሰራላቸው፣ ፕሮዳክሽን ነው። ምናልባት ማክሲመም አምስት ደቂቃ አስር ደቂቃ ቢቆም እንጂ ከዛ ብላ አይቆም። ቶሎ ብለህ ፈጥረህ ትሰራላቸዋለህ። ሰባት ሺህ ሰው ነው የሚሰራበት፣ ትልቅ ፋብሪካ ነበር። ጨርቃ ጨርቅ በጣም ትልቅ፣ ባህርዳርን አርባ ምንጭን ያቋቋመ ነው እና ምርት ነው። ከአቡጀዲ እስከ ራንግለር ሸራ ሁሉ መስራት ጀምሮ ነበር። አዎ በጣም ይሰራ ነበር። እንዶች ነበሩ። ከእንዶች ያው መንግስት በአዋጅ ወሰደው፣ የመንግስት ሆነ። ጡረታም ተከበረ አቃቂ በሰቃ አቤት ትዝታ ማሳረፊያችን ማሳረጊያችን የሚሆነው የከተማዋ ትልቁ ታሪክ የሆነው ከጅቡቲ አዲስ አበባ ድረስ በሚዬ ምኒልክ አማካኝነት የተዘረጋው የባቡር ሀዲድ ነው ይሄኛው እንግዲህ እንደሚገባኝ የኩባንያ ቤት ነው ኩባንያ ቤቶች በጣም የተለመዱ ናቸው በየለጋሩ ለጋር ማለት በነገራችን ላይ የአዲስ አበባ ለጋር ብቻ ሳይሆን ለጋር ማለት የባቡር ጣቢያ ማለት ነው ላጋር የፈረንሳይኛ ቃል ነው እነዚህ ቤቶች የኩባንያ ቤቶች ተብሎ የሚታወቁት ናቸው ከነ አምፖሉ ከነ መብራቱ ከነ ስልክ እንጨቱ በሙሉ ያንን ዘመን የሚያስታውሰን ነው። እንደምናየው ወደ አምስት የሚደርሱ አንድ፣ ሁለት፣ ሶስት፣ አራት እና አምስት፣ ወደዚም አንድ አለ ስድስት። እነዚህ ስድስት ሀዲዶች ምን ያህል አቃቂ በወቅቱ በተለይ በዘመነ ባቡር ምን ያህል ትልቅ ደረጃ ላይ እንደደረሰች እና ትልቅም የባቡር ጣቢያ እንደነበረች ማሳያ ምልክቶች ናቸው ማለት ነው። የምኒልክ ሁሌም የሚቆጨኝ በነገራችን ላይ የባቡር ሀዲዱን ወይም ደግሞ የመጨረሻው ምዕራፍ ሳያዩ ነው ያለፉትና ሁልጊዜም በታሪክ የሚቆጭ አጋጣሚ ሆኖ ተነስቷል። የዳግማዊ ምኒልክ አማካሪ የነበሩት ይህን ለዚህ የባቡር ሐዲድ ከጅቡቲ አዲስ አበባ ለተዘረጋው ለቀደሞ የባቡር ሐዲድ በጣም ባለውለታ የሆኑት እንዲሁም አንዳንድ ነገር ቢሰየምላቸው እምወድ፣ ወይ መንገድ፣ ወይ የባቡር ሐዲድ፣ ወይ ባቡር ጣቢያ፣ ወይ ትምህርት ቤት እንዲሰየምላቸው እምወድ ሰው የአልፍሬድ ኤልግ ናቸው፣ የሚኒሊክ አማካሪ። ለሁሉም ጊዜውን ይጠብቅለታል በማለት ሰላም ቀድሞ 2500 ካሬ ሜትር ላይ ነው የመጀመሪያው ትምህርት ቤት የተመሠረተው። ቀስ በቀስ እየተስፋፋ ነው። እነዚህ የምታያቸው ህንፃዎች እንደገና ደግሞ ወደ መንግስት ይዞታነት በ2003 ዓ.ም ሙሉ በሙሉ ወደ መንግስት ይዞታነት ከተዘዋወረ በኋላ የተሰሩ ትልልቅ ቢልዲንጎች አሉ። እነዚህ ጂ ፕላስ ፎር ጂ ፕላስ ስሪዎቹ ከዛ በኋላ የተሰሩ ህንፃዎች ናቸው። ዋው ይሄ ደግሞ ግራሩ ግራሩ በጣም በዛ ዘመን የነበሩ እንትኖች ውበት አላቸው ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ሳትደፈር ኖራ ጨረቃ አምርቃ እዚህ ቦታ ላይ በስልሳዎቹ ነው የተገናኘ ነው ህጻናቶች ነበር በጣም በዛን ጊዜ ሁላችንም ሴቶቹም ወንዶቹም እንደ ልባችን እንሮጥ ነበር አሁን እንደ ልባቸው የሚሮጡ ጸጋና አለምፀሐይ ነው ቮሊቦል ሲጫወቱ አይታቸዋል አይደለም የሚደንቅ ነው በጣም የዚህ አይነት ሪጁቬኔሽን እና ትዝታውን አውርቼ አልዘልቀውም ይሄ ቦታ ከዚህም ጀርባ ኳስ መጫወቻ ነበር ስኩሏ ምታያት ይችለች ይሄ ሁሉ ፎቅ ምናምን አልነበረም። ከጎተራ በታች እስከታች እስከ 58 ቀበሌ ሳሪስ ላፍቶ ሰፈር ድረስ 55 ቀበሌ በዚህ በቦሌን በቡልቡላ በኩል ያሉ ልጆች በሙሉ ይሄ ትምህርት ቤት ነው ጥሩ የሆነ ስነ ምግባር ልጆች የሚማሩበትና ስትሮንግ የሆነ የትምህርት አሰጣጥ የነበረበት ነውና እነኝህ የምታያቸው ሴቶቹም ወንዶቹም ወንድሞቹ ሴቶቹ በሙሉ ከድሮው መልካቸው አንስቶ እስካሁን ድረስ እንዳያቸው ዛሬ ፈጣሪ ስለፈቀደ ደስ ነው ያለኝ። በህይወት ያሉ መምህራሮቻችሁን ለማመስገን ስለመጣችሁ እጅግ በጣም ከልብ አድርገን እናመሰግናለን። በጣም ታምራላችሁ። የተለየ ስሜት ነው የሚፈጥረው። የምትወዷቸው የምታከብሯቸው፣ በስነ ምግባር ኮትኩተው እዚህ ያደረሷችሁ መምህራን እየመጡ ነው። እነሱን ደስ ባላችሁ መዝሙር እንድትቀበሏቸው በትህትና ጠይቃለሁኝ። ፍቅር ማርኩብሽ ኑሪ ለዘላለም ኑሪ ለዘላለም፣ እንደ ኮራሁብሽ ትምህርት ቤቴ ማርኩብሽ ኑሪ ለዘላለም፣ እንደ ኮራሁብሽ ትምህርት ቤቴ። መምህራኖቻችንን በጨብጨባ እንቀበላቸው። እንኳን ደህና መጣችሁ። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቅ አሜሪካ

ይሞታል፣ በማለት ሰለሞን ቀድሞ ተናግሮታል። ኩሽ ታውሉ አለ። እሺ። እና ኢትዮጵያ ውስጥ ያለ ጎማ እንዳለ እሺ ነው

የጎማ አይነት ይሄ ኮፒ ናቸው። ሁለቱም ማች አርገህ ከፊት ወይ ከኋላ መጥበቅ እና እና ገብቶ ይወጣ ይባላል የሚባለው። አሁን ከመንግስት ላይ አንዱ ሲፈነዳ ሌላው ጨረታ አንድ ላይ ይወጣ። እሱም ደግሞ ተጨርተው የሚያመጡ ሰዎች አሉ። ሁሉም የኢትዮጵያ ጎማ እንዳለ ይመጣል። እዚች ቦታ ላይ ነው የሚጫረተው። በጣም ብዙ ሰው የሚያስተዳድርበት ብዙዎቹ የሚያስተዳድርበት ደሞ የፈረስ ጋሪ ያለ ይደረግና እዚጋ ደረግና የከብቶች ሳር አለቀለት ነው፣ አፖስቶ ነው ለሁሉም ጊዜውን ይጠብቅለታል። እዚጋ ድሮ ውጥ መኪና እንጠለቀል ነበረና መኪና ለመውረድ ስትፈልግ ምን ፍሬን አቁምል ምናምን የለም። አሁን አስቁመ ነው የምትወርዱ ነው። ይህ ግን ራሱን ለብሰ ፍሬን ይይዛል። ራሱ አስመልክተ ፍሬን ግጥም፣ በዚህ ንቅንቄ የለም ትቆማለ። ገብቷ። ይህ በቃ ከእኔ ጋርማ በጣም ጓደኛ የነበረ ከአራት አመቴ እስከ አስራ ስምንት አመቴን የለበስኩት አያልቅም። በዚህ አጋጣሚ ልጆቼ እየተመለከቱኝ ነው የሚሆነው። ይህም በረባሱ እኔን ያሳደገኝ ባለለታ ነው። እናንተ ጭምር እንድታኩሉ አምስት ልጆች አሉ። አምስት ልጆች አሉ። በዚያ አጋጣሚ ሰይ እቺ ስንት ነበረች? በአንተ ጊዜ የምትሸጠው ሁለት ብር የመጣው ላንተ ነው። አይ ሳይዙ ሜ ነው ልለካና ልለካ አው ልለካ ልለካ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል።

የዛለት ነበር የጋበዝኩት፣ ጥሬ ተቀብሎ ስለመጣ በጣም አመሰግናለሁ። ኢቢኤሶች እንወዳቸዋለን፣ አትጥፉብን። ጎማተራ ያራዳሱ ጎማተራዎች በጣም እናመሰግናለን። ትዝታችን በኢቢኤስ የጎማተራ ትዝታ ይሄን ይመስላል። ይመቻችሁ። ለሁሉም ጊዜውን ይጠብቅለታል። በማለ ሰለሞን ቀድሞ ተናግሮታል። ሳትደፈር ደፈር ኖራ ጨረቃ፣ አሜሪካ በሰው ተፈተነች ጊዜዋን ጠብቃ።